የዛሬ ቪዲዮ እንግዲህ ከዚህ በኋላ እድሜ ልካችሁን እዚች ምድር ላይ በህይወት እስካላችሁ ድረስ አንድ የሆነ የሚገርም ነገር የሚፈጥርላችሁ እኔ ይህን ነገር ያወቅኩት የዛሬ 16 17 ዓመት ነው እና ከዛ በኋላ ሰዎች ላይ ያለኝን መረዳት ወይ ደግሞ ስለ ሰዎች ያለኝን እውቀት ወይ ደግሞ ስለ ሰዎች ያለኝን ነገር በጣም ከሆነ ዓለም ወደ ሆነ ዓለም የቀየረው ነገር ነው። እና ከቤቱ ጋር ተስማሚ የሆነ ቆንጆ፣ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ፣ በከፍተኛ ጥራትና በማራኪ ዲዛይን፣ ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉድሾላ ከቴሌው ፊት ለፊት የድሮ መብራት መክፍያው ጋር ገባ ብሎ ቁጥር 2 መሲንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ090933700 ይደውሉናል። ይሄንን ደግሞ የምነግራችሁ እርግጠኛ ከምትሆኑበት ከመጽሐፍ ቅዱስ ነው። ምናልባት ፍልስፍና ከሆነ ሳይንስ ከሆነ በየዘመኑ ተጠኑ ተብሎ የሚጠባሉ ነገሮች በየዘመኑ እየተጠኑ ስለመሄዱ ያኛው ውድቅ የሆነ ያኛው እየተነሳ ይመጣል ልክ ሆኖ የሚቀጥሉ እንዳለ ሆኖ እንደ እግዚአብሔር ቃል ግን ይሄ ነው ተብሎ ቁጫይ ነው። ይሄ ግን ቀጥታ የመጽሐፍ ቅዱስ ስለሆነ ከዚህ በኋላ እስከ ለተሞት በህይወት የምትመጣዋ ሴት ባህሪዋን ይሄ ነገር የሚገልጽ ከዚህ በኋላ በህይወት ዘመንሽ ወደ ህይወትሽ የሚመጡ ወንዶች እንደዚህ አይነት መልክ ያላቸው ናቸው። እዚህ ምድር ላይ እኔ ያገባችሁ ማግባት ያሰባችሁ ማግባት የምታስቡም ሰዎች እዚህ ምድር ላይ ያሉ ሰዎች እንደዚህ አይነት ሰዎች ናቸው። ሶ ሴትም ብትቀርብም ወንድም ብትቀርቢም የሆነ ሰው ብትወድም በሆነ ሰው ብትወደድም የሰዎች ሁሉ መጨረሻ ይሄ ነው። በጣም ትንሽም ብትሆን የመጨረሻው ዘመን የሚልም የሆነ መጽሐፍ ነበረኝና በጣም ብዙ አስቤ ግን ጭምቅ አድጌ ትንሽ ሀሳብ ለመግለጥ የሞከርኩበት ነው። በጣም ብዙ ሴቶች ይሰቃያሉ፣ በጣም ብዙ ወንዶች ይሰቃያሉ። ምናልባት ይሄንን ባለማወቅ እና ይሄንን ካወክ በኋላ ሰዎችን የምትረዳበት መንገድ ከዚህ በኋላ የተለየ ሆናል። ይሄን ቪዲዮ ለዘመዶቻችሁ፣ ለቤተሰቦቻችሁ ከዚህ በኋላ ይሄን ነገር በደንብ በተለየ መንገድ እንዲያዩት የምትፈልጉ ሰዎች ካላቸው ሼር አድርጉላቸው። ከመጽሐፍ ቅዱስ ላውጣለች ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር አንድ ላይ የተናገረው ቃል እና ከዚህ በኋላ ያሉ ይሄ ያለንበት ዘመን የመጨረሻው ዘመን የሚባል ጊዜ ነው እና እንደዚህ ይላል፣ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን እወቁ ይልና ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ስላንተ ጉዳያቸው አይደለም። ምን ታዘብክ በሉ። በዚህ በማማከር ሂደት ውስጥ እንግዲህ በጣም ብዙ ሰው ይመጣል። ከሴትም ከወንድም ካገባም ካላገባም ብዙ አይነት ሰው ይመጣል። እኔ ይሄ ጎደለኝ እንጂ ባለቤት ይሄ እናጎደልኩበት እባክህን ምክረኝ የሚል ሰው እኔ በቁጥር ጥቂት ሰው ብቻ ነው የገጠመኝ። መኪና ስትገዛ ቤት አልገዛም፣ ቤት ስትገዛ ጊዜ አልሰጠኝም፣ ጊዜ ስትሰጥ ደግሞ በሴክስ ደስተኛ አይደለውም። ይሄን ስታረግ ይሄን አላረገም፣ ይሄን ስታረግ ይሄን አላረገም። በቃ ምንም የሚሞላ ነገር የለም። ምንም ብታረግላት አትረካም። እግዚአብሔርን መፍራት በውስጧ ቢኖር አንድ ሴት ባላት ነገር ተመስገን ትላለች። እግዚአብሔርን መፍራት በውስጡ ቢኖር ተመስገን ይላል። ምንም ብታረግለት አይረካም። እያረገች ያለችውን ነገር አመሰግናለሁ ከማለክ ይልቅ ያላረገችውን ነገር እየለቀመ የለቀመ የለቀመ የለቀመ ይወክሳል። እና በዚህ ዘመን ያሉ ሴቶች በተለይ አሁን ከታች ያሉ እኔ ይድላኝ እንጂ እሱ ምናልባት እኮ እኔ ከእሱ እንደምፈልገው እሱ ከእኔ ይፈልጋል አይሉ እሱ ከእኔ የሆነ ነገር ይፈልጋል አይሉ እኔ እፈልጋለሁ ብቻ ነው። አልተንከባከበኝም፣ ጊዜ አልሰጠኝም፣ አላዳመጠኝም፣ ፍቅር አልሰጠኝም፣ እንዲህ አላረግም እንጂ እንዲህ አላረግኩለትም ክስ ይል የዓለም ሕዝብ እኮ ነው የኢትዮጵያ 120 ሚሊዮን አይደለም እኮ መላ የዓለም ሕዝብ የሚፋጀው በራስ ወዳድነት ነው። ሰዎች እራሳቸውን የሚወዱ ይሆናሉ ይላል እንግዲህ። ዛሬ ካልገጠመክ ምናልባት ለወደፊት በህይወት የሚመጡ ሰዎች ወይ ሴቶች ወይ ወንዶች ራስ ወዳዶች ናቸው። እኔንም ጨምሮ ነው ምነግር፣ ባይ ኔቸር ራስን የመውደድ መጽሐፍ ቅዱስ አይኖ ራስን በመጠን መውደድ ግዴታ ነው። ከመጠን በላይ ራስን መውደድ ግን ኃጢአት፣ ለራስ ብቻ ማሰብ፣ እኔ ብቻ ይመቸኝ ማለት፣ ይሄ ጤናማ ያልሆነ ራስ በጣም በመጨረሻው ዘመን የሚነሱ ሰዎች የራሳቸውን የሚወዱ። የዚህ ዘመን ሴቶች በቃ እንደዛ ናቸው። ሁሉም ማለት አይደለም። በጣም ትንሽ ትንሽ ነፍስ ያላቸው ሰዎች አለ፣ ስነ ስርዓት ያላቸው ሰውንም ይወደዋል፣ ለሰው ቅድሚያ የሚሰጠዋል አብዛኛው ግን ራሳቸው ነው የሚወዱ። ወንዶችም እንደዛ ስለ እሷ አይደለም የሚጨነቀው፣ ስለ ራሱ ነው የሚጨነቀው። አንዳንድ ሰው በጣም የሚያስደነግጠው ስለ እሷ ሲያወራ ስለ ራሱ እያወራ ነው። ስለ እሷ ጥቅም የሚያወራ ይመስላል። ከዛ በኋላ ገንዘብን የሚወዱ ይሆናሉ ይላል። በዚህ ዘመን እንግዲህ እኔ አሁን ሚዲያ ላይ አይወራም እንጂ ወንዶች ለገንዘብ እስከምን ጥግ እንደሚሄዱ፣ ሴቶች ለገንዘብ እስከምን ጥግ እንደሚሄዱ፣ ሰዎች ለገንዘብ ምን እንደሚሆኑ ልነግራቸው አልችልም። ለእናንተ አልነግርም። ሃይማኖተኛው፣ ፖለቲከኛው፣ ሁሉም ሰው ትልቁ ትንሹ፣ ሽማግሌው ሁሉም ሰው ለገንዘብ የሚሞትበት ዘመን ይሄ ዘመን። ለገንዘብ ኦፍኮርስ ገንዘብ የምድር ጌታ ነው። ከእግዚአብሔር በታች የምድር ጌታ ገንዘብ ነው። ለሁለት ጌቶች መገዛት አትችሉም የተባለው አንዱ ጌታ ገንዘብ ነው። ገንዘብን የሚወዱ ነው። ትምክተኞች ይላል። ቤት እኔ የእውነት ይህን የመጽሐፍ ቅዱስ ክፍል አንብቦ ከዛ በኋላ ሪሊፍ ታገኙበታለች። ልክ አንዳንድ ሴት ባለቤቷ የሆነ የሆነ ባህሪ ሲያሳያት ሰርች ታደርግና ባለቤቴ ናርሲስ ፐርሰናሊቲ ዲስኦርደር ያለበት ሰው ነው ትላለች። ይህን ሰርች ያድርገም እና ያንን ሰርች እንደምታደርጉት ሁሉ የዚህን ዘመን ሰው ይሄ መልኮቻቸውን፣ ባህሪዎቻቸውን፣ ስሜታዎቻቸውን ማወቅ ከፈለጋችሁ ይሄንን ሰርች ያድርጉ እና አንብቡ ከመጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር አንድ ጀምሮ አንብቡ። ከዛ ትምክተኞች ካለ በኋላ ትዕቢተኞች ይላል። ሴቷ በጣም ትቢተኛ ነች። ወንዱ በጣም ትቢተኛ። በቃ በጣም ራሳቸውን ኦቨር የሚሰቅሉ እኔ ምናልባት ራሳችሁን በጣም ከፍ ከፍ የምታደርጉ ሴቶችና ወንዶች፣ እቺ ነገር ልንገራችሁ። ማስታወሻ እንዲሆና እስከሆነ ጥግ ራስን ከሰቀልክ በኋላ ኦልሬዲ ከዛ በኋላ ያለ እድገት የለም፣ መውረድ ነው። ከዛ በኋላ በጣም በመታወቅ እኔ ምሳሌ ከሆነችው ልንገራችሁ። የሆነ ጊዜ በጣም ሚዲያ ላይ እየተጋነንኩ ነበር እና ቁጭ አልኩና የእውነት ግን በዚህ ደረጃ አዋቂ ነ? በዚህ ደረጃ መካሪ ነ? በዚህ ደረጃ ምናምን አልኩና ከሁሉም ቲቪዎች እና ሬዲዮዎች ላይ ቀረው። ቆይ መጀመሪያ ለስራ ይቀረኛል፣ በጣም ብዙ ነገር ይቀረኛል። መስመር ማስያዝ አለብኝ። በጣም ብዙ ነገር ነው፣ ራሴ ቀር ነው ብዬ ረገባ እንጂ፣ እስካሁን አልቆይም ነበር ይህን መቶ ፐርሰንት እስካሁን አልቆይም ነበር። አንዳንድ ጊዜ ቆም ብለ ራስን ምትገመግም ራስህን፣ ቆይስኪ ወዴት ይሄድኩ ነው? ምንድነው? ምንድነኝ? በለ በደም ራስን ምትገመግም ከሆነ በጣም የተወጠረ ነገር ካለ መለስ ታረጋለ፣ በጣም የወረደ ነገር ካለ ከፍ ታረጋለ። በጣም ከህይወቴ መወደው ራስን መገምገም የሚባለው እና በጣም ራስሽን ከሰቀልሽ በኋላ ከዛ በላይ እድገት የለም። ከዛ በኋላ ምን ይጀምራል? ይሄ ማደግ ጥግ ከደረሰ በኋላ መውደቅ ደግሞ ይጀምራል። በጣም ብዙ ሴቶች በጣም የከተማው ቆንጆ ተብለሽ ወንድ ሁሉ ከጎረፈልሽ ስልክሽ ረፍት ካጣ እመኝኝ ከዛ በኋላ ደግሞ ውድቀት ይመ የሆነ ሰው በእውቅና በጣም ወደ ላይ እንደዚህ ሲወጣ ካያችሁት እመኑኝ የላኛው ያልቅና ከዛ በኋላ ማውደቅ ደግሞ ይጀመ ወደ ላይ በጣም ከሮትክ በኋላ ከዛ በኋላ የላኛውን ትጨርስ እና ከዛ በኋላ መውደቅ ደግሞ ትጀ ባይሆን ግን እዛ ጋር እንደ መፍት ልንገራል እንደዚህ ወደ ላይ ካደግክ በኋላ እዛ መቆየትን በደንብ ተማ። ያለህን ገንዘብህን፣ እውቅናህን፣ ጤናህን፣ ሰውነትህን፣ ፊትህን፣ ቁመናህን፣ ሰውነትሽን፣ ጤናሽን፣ ቁመናሽን፣ ገንዘብሽን፣ ኢኮኖሚሽን፣ ኢሜጅሽን ጠብቀሽ ደግሞ መቆየት፣ ስልጣን ካለ ስልጣንህን ጠ ምንም ሆነ ምን ያለህን ነገር ጠበቀ የምትቀጥል ከሆነ እዛም ጫፍ ላይ ልትቆይ ትችላለህ። ትዕቢተኞች ይላል ተሳዳቢዎች፣ ብዙ ባለትዳር ቤት፣ ብዙ ፍቅረኛ ቤት ያለው ምንድን ነው ተሳዳቢ። በጣም ይሄ አውሬ ሳደብ ዘንድ የስድብ ምላስ ተሰጠው ነው የሚለው ቅዱሳን ይሳደብ ዘንድ ይህን ምላስ ተሰጠው ነው ሰው ተሳዳቢዎች ዎች ይሆናል። ከዛ በኋላ ለወላጆቻቸው የማይታዘዙ ይሆናል። በምድር ላይ ያለ ዕድሜ ረጅም ይሆን ዘንድ እናትና አባትና ክብር። ለወላጆቻቸው የማይታዘዙ በቃ ከተፈጥሮ የወጣ ነገር ያላቸው የማያመሰግን ምስጋና የለም። እኔ ቴንኪው እኮ ትልቅ ነገር በጣም ብዙ ለደከመልሽ ወንድ እኮ ቴንኪው፣ ብዙ ለደከመችል ሴት እኮ ቴንኪው ትላለ፣ ቴንኪው ትላለ እኮ ስራ ቦታ ላይ መስሪያ ቤት ላይ ሃይማኖት ቦታ የሆነ ቦታ ላይ ቴንኪው፣ መንግስትንም ህዝብን በቃ ቴንኪው ይባላል። ቴንኪው ምስጋና ምስጋና የማያውቁ የማያመሰግኑ እግዚአብሔርን የማያመሰግኑ ሰውን ማ ከዛ በኋላ ቅድስና የሌላቸው ይሆናል። በጣም ደግሞ ትልቁ ይሄ ነው። ሰው ቅድስና ከሌለው ንጽህና ከሌለው ከዛ በኋላ ፍቅር የሌላቸው ይሆናል። እኔ የእውነት ይህን መቶ ሚሊዮን ህዝብ ቢያንብልይ ደስታይን ማልችል ቅድስና የሌላቸው ፍቅር የሌላቸው በመጨረሻው ዘመን የሚነሱ ሴቶች፣ ወንዶች፣ ሰዎች ፍቅር የሌላቸው ቅድስና የሌላቸው ይሆናል። ይሄ ለሰው አይደለም፣ ለራሷ ራሱ ፍቅር አላት ወይም ምክንያቱም የሆነ ሰው ሰውን መውደዱ የሚታወቀው ራሱን ሲወድ፣ ራሱን መውደዱ የሚታወቀው ሰው ሲወድ። ፍቅር የሌላቸው ከዛ በኋላ ደግሞ ለእርቅ የማይሸንፉ እግዚአብሔርን ታምናለ? አዎ እግዚአብሔርን አምናለሁ። ስለ ህያው እግዚአብሔር ስለ ብርሃን አምላክ ስለ ሰላም አምላክ ብለ እባክን ታረቅ፣ አልታረቅም። እባክሽን ታረቂ ስለ እግዚአብሔር ብለሽ ምድርን ሰማይን ስለፈጠረ እግዚአብሔር ብለሽ ታረቂ፣ አልታረቅም። እና እግዚአብሔርን ታውቃለች እና ምትለኝ እንደዛ ነው ምትለኝ። ታውቃለች ወይ በነገራችን ላይ አንድ ሰው እግዚአብሔር የለም ካላችሁ አለመኖሩ እሱ ነው ማብራራት ያለበት፣ አንተ አይደለም። አላቅም እግዚአብሔርን አቃለውም አላቅም አቃለውም ካልክ፣ ማወቅህን አንተ ነው ማብራራት ያለበት። አላቅም ካልክ፣ አንተ ነው ማብራራት ያለበት። የሆነን ነገር ለምሳሌ እኔ አዋቂ ነኝ ካልክ፣ አዋቂነትን መግለጥ ያለበት አንተ። እሱ አዋቂ አይደለም ብሎ ሌላ ሰው ማለት አይችልም። አሁን ሚዲያ ላይ እንደዚህ አይነት ነገር ሰምታችሁ ከሆነ ያው ትክክለኛው የትኛው ነው? የሆነ ሰው የሆነ ነገር ከተናገረ ያ ነገር እንደዚያ መሆኑ ማብራራት ያለበት እሱ። አንዳንድ ጊዜ ስለማይ ነው ሚዲያ ላይም እግዚአብሔር አለ መልስ ለመስጠት የታገል ነው። አትታገል ጎበዝ። ቀጥታ እሱ የለም ካለ አለመኖር እሱ ያረጋግጥ፣ አንተ ደግሞ መኖሩን አረጋግጥ እንጂ የተዘበራረቀ ነው። ምን ደግሞ ትከራከረው ክርክር ነው የሚሆነው። ሶ እወዳለውም ካለች ፍቅሯን ትግለጥ፣ ፕራክቲካ በተግባር ታሳዩ ኦድሻለው፣ ካለ ነው አትወደኝ ማይባልም። በቃ ኦድሻለሁ እያለ ነው፣ ፍቅሩን በተግባር ያሳይሽ፣ ይንገርሽ፣ ጠብቂ። ኦድሃለሁ፣ ካለች እሷ ትንገር። ኖው አትወደኝም አይባልም። እሷ ነች ያንን ነገር ማብራራት ያለባት። ለእርቅ የማይሸንፉ ሀሜተኞች ይላል እኔ በደንብ ብቻ ስሙ። ሀሜተኞች ይላል፣ ሀሜት ያማሉ። መጽሐፍ ቅዱስ ምን ይላል? ባለንጀራውን የሚያማ የእግዚአብሔርን ህግ ያማ፣ ሰውን የሚያማ ሰው የእግዚአብሔርን ህግ ያማ። ከዛ በኋላ ራሳቸውን የማይገዙ ይላል። ራስን መግዛት፣ ራሳቸውን ኮንትሮል፣ ስሜቷን ማስገዛ፣ ራሷን ማስገዛ። በዚህ ዘመን ያለች እኔ ምን ታዘብክ ነው? የ15 ዓመት ልጅ ፍቅረኛ ይዛ የ15 ዓመቷ ልጅ ከአራት ወንዶች ጋር ቻት ያደርጋል። እኔ በዚህ ደረጃ እኔ ዘመኑ እንዴት እንደዚህ እንደንትን እንደፈጠነ በጣም ይገርማል። ሰው የህርሙን በ14 ዓመት በ15 ዓመት በ16 ዓመት ፍቅረኛ ይዘው በ16 ዓመት ቻት ያደርጋል በ16 ዓመት ያ ማለት በጣም ንጹህ የሆኑ ሴቶች የሉ ማለት አላለም። ግን በ15 ዓመቱ አፍቅሮ በ15 ዓመቱ ልጅት ያለ ይሄ ሰውዬ ከዛሬ 10 ዓመት በኋላ ምን አይነት ሰው ሊሆን ይችላል? በነገራችን ላይ ዘመኑ በጣም ሲበዛ ከባድ ነው። እኔ አለም ቁጭ ብሎ ስብሰባ የሚይዝበት ነበረ። በተለይ እንደ ኢትዮጵያ እንደ ሀገር ራሱ ሃይማኖት ተቋማት ቁጭ ብለው ዲስከስ የሚያደርጉበት ጉዳይ ነበረ። በጣም ሲበዛ ከባድ። የአንተ ልጅ ምን ልትሆን፣ የእኔ ልጅ ምን ሊሆን ጉድ የሚያስብልህ እኮ ነው በተራራ ፀሐይ፣ ሰው አይን እያየ ከአንተ ጋር ሆኖ ከሆነ ሰውን ጋር ከሆነ ምንድን ነው? ቀላል ነው ነገሩ። ቀልድ ነው። የሚያስደነግጥ አይደለም። የሚረብሽ አይደለም። የአንድ ሴት በትዳሯ ላይ መማገጥ፣ የባለትዳር ሴት መማገጥ፣ የባለትዳርን ሴት ማማገጥ የሚረብሽ ነገር የለው አለው። የሆነ ቦታ ላይ ቆም ማለት አይቻልም፣ አያስፈልግም። እና ዞሮ ዞሮ ራሳቸውን የማይገዙ ይሆናል። ወንዱ ራሱን ኮንትሮል የሚያደርግ ወንድ አለ፣ ስሜቱን ኮንትሮል የሚያደርግ ወንድ፣ ስሜቷን የምትገዛ ሴት አለች፣ ራሷን የምትገዛ። ራሳቸውን የማይገዙ ይሆናሉ። ራሳቸውን የማይገዙ ካለ በኋላ ጨካኞች ይሆናሉ። ከዛ በኋላ መልካም የሆነውን የማይወዱ ይላል። ከዛ በኋላ ከዳተኞች ይላል። ይክዱሃል። በቃ በተራራ ፀሐይ ገንዘብ ሰጠህ ገንዘብ አልሰጠንም ይላል። በተራራ ፀሐይ እወድሻለሁ ብላት በዛው በተራራ ፀሐይ አልወድህም ትላለች። ምን ትላለህ? ወይ ደግሞ አልፈልግህም ይላታል። ምን ትላለህ? ማንን ዋስ ትጠራለህ? ማን ጋር ሄደህ ትከራከራለህ? ይክዱሃል። ከዳተኞች ናቸው። ክደት በተለይ በዚህ ዘመን እንደምታዩት በሚሊየን በቤት ላይ በመኪና ላይ ንብረት ላይ ትዳር ላይ ልጅ ላይ ወልጅ ያለው አልወለድኩም መካድ

ነው። ክደቋ ለማሳደግ ትችላ። ግን በተራራ ፀሐይ የወለድከው ልጅ እንዴት ትገዳል? ጨካኞች፣ መልካም የሆነ የማይወዱ ከዳተኞች፣ ላ ችኩሎች ይላል በትዕቢት የተወጠሩ ከእግዚአብሔር ይልቅ ተላ ደርሳን የሚወዱ ይሆናሉ። የሃይማኖት መልክ አላቸው ኃይሉን ግን ይክዱታል ይላል የእግዚአብሔርን ኃይል የሚያምኑ ይመስላሉ። ስለ እግዚአብሔር ሲያወሩ እግዚአብሔርን ሲጠሩ ግን የእግዚአብሔርን ኃይሉን ግን የካዱ ሰዎች ናቸው። እኔ የእውነት የእውነት ብታነቡሊ በጣም ደስ ይለኛል። በጣም በህይወቴ ዛሬ አስራ ምናምን አልኳችሁ። በጣም ብዙ ነገር ኔ የቀየረው እና አሁን ችኩልም ሰው ቢገርም፣ ትቢተኛም ሰው ቢገርም፣ ከዳተኛም ቢገርም፣ ራስ ወዳድም ቢገርም፣ አደገኛ ቺተርም ቢገርም፣ አይገርምህም። ኦልሬዲ መጽሐፍ አስቀምጠዋል። እና ባለቤት እንዲህ አይነት ባህሪ ነው ያለው ምናምን ይላሉ አንዳንድ ሰዎች። ህክምና እንትኑ ኦፍኮርስ አለው፣ ግን በጠቅላላው ራሱ የመጨረሻው ዘመን ሰዎች መልካቸው ይሄን ይመስላል። የኔም መልክ ያንተ መልክ ይሄን ያልኩት ሳይሆን መጽሐፍ ቅዱስ ያለው። ስለዚህ ያላገባችሁ ሴቶች ያላገባችሁ ወንዶች ሴቶች እንዲህ አይነት ባህሪ አላችሁ። ያላገባችሁ ሴቶች ወንዶች እንደዚህ አይነት ባህሪ አላችሁ። ያገባችሁ ምኑ፣ ያላገባችሁ፣ የመጨረሻው ዘመን ሰዎች እንደዚህ አይነት መልካ አለ። እኔ የእውነት ይሄ መጽሐፍ ቅዱስ ክፍል ገብታችሁ ካነበባችሁ በኋላ ኮመንት ብታደረጉልኝ ደስ ይላል። ከዛ በኋላ አትጨነቅም በቃ ይሄ የዚህ መ ከዚህ በኋላ የሚነሱም ትውልዶች እንዲህ አይነት መልካ አላቸው እና ብዙ አትጨነቅም አት ከዛ ነገር ጋር ራስን አጀስት ታደረጋል። እኔ እንዴት ነው ኖሮ ይሄን ዘመን እንዴት ነው ማልፎ የሚለውን ነገር እንትንትናለ እንግዲህ እግዚአብሔር ይሄን ዘመን ያሳልፈን ከሰዎች ጋር በተቻለ መጠ ጥበብ የሚጠየቅ ጥበብ የምትማርበት ዘመን ቢኖር ይሄ ዘመን። ይህን ዘመን በሰላም በፍቅር ከእግዚአብሔር ጋር ለማረፍ እና አለበለዚያ እርግጠኛ መሆን አትችልም። እኔ አንድ በቅርቤ ይህንን የሆነ መድረክ ላይ ያስተማርኩና ጸግሽ በጣም ሚሊየነር የሚሊየነር ልጅ ነው ያገባሁትና የእውነት ይሄው የወለድኳትን ልጅ ንሳ ሳይማቀው ነገር የለም ብቻ አራት ልጅ ወለድኩኝ። አልፈልግህም ብቻ ተባልኩኝ። አልፈልግህም በቃ አልፈልግህም በቃኝ ተባልኩኝ። ፔስታሉን ይዞ እንደገባ ፔስታሉን ይዞ ይወጣል ተባልኩኝ። እንግዲህ ይሄው ልጆቼ ሊንሳ በቃ ምንም አልፈልግህም። በቃ ተው በዚህ ብል በዛ ብል በልጆቼ ባለቅስ ራሴን እንገላለሁ፣ ራሴን አጠፋለሁ ስል በቃ ነው ማረግ ትችላለን ተባለ። አሁን መንጠልጠል ትችላለን ተባለ። ሁሉም በአንድ ጊዜ በቃ ከኔ ልጅ ነው እንደሚፈልጉት። በቃ እኔ ትንሽ መልከኛ አይነት ሰው ነውና፣ በቃ ከኔ እንደዛ አይነት ነበር የሚፈልጉት። እስከመል ድረስ እስከዚህ አመት ድረስ ሰላም ነበር። ምንም ነገር እንዳልጎደለ እንደማንኛውም ባልና ሚስቶች እንጣላለን፣ እንጨቃጨቃለን። ግን የሆነ ሰዓት ላይ በቃ በተራራ ፀሐይ ለማጠበቅ አልፈለገም ተባሉ ተካርጉኝ እና የእውነት ይሄ ቃል መጽሐፍ ቅዱሶ እኔ ነው የሚገልጸው። አዘሴም ታይም ደግሞ በሴቶች በኩልም ባለቀ ሰዓት በቃ የሆነ የራሱ ነገር ከጨረሰ በኋላ የሚፈልገውን ካደረገ በኋላ አልፈልግሽም ብሎ አያውቅም። በጣም የሚገርመው ግን የሚክደው እሷን አይደለም እራሱ። እሷ ምናልባት የተሻለ ነገር ታገኛለች፣ ምንም ጥያቄ የለም ግን የሚክደው እራሱ። ስለዚህ ይሄን ነገር አየት ታድጉ ለማለት እወዳለሁ። አመሰግናለሁ በጣም ቤታችሁን ማሳመር ከፈለጋችሁ ወደ ጆይ ስታር ፈርኒቸር ጎራ በሉ። አድራሻቸው ጉርሾላ ቴሌ የድሮ መብራት አጠገብና ፊጋ መብራት መሲ ህንጻ ፊት ለፊት ታገኟችኋላችሁ። ከዚህ በታች ባለው ስልክ ደውሉላቸው። አመሰግናለሁ።